አሰላም አሌይኩም ወረህመቱላህ በረካቱ ድና፣ የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደርጋችሁ ለምታበርታቱኝ ከልብ አመሰግናለሁ፣ እና ሁላችሁም ሸር አድርጉ። ቤተሰብ ያሉናችሁ ደግሞ የደወል ምልክቱን በመንካት ቤተሰብ ሆኑን። ዛሬ በነገራችን ላይ ባለፈው የእኔ እህሌን ከነ ቦካኩ ማነው ከነ እህሎ አይነት ምን እንዳስፈጨው እንዲሁም ደግሞ ከና ቦካኩ እንዴት እንደሆነ ምናምን አሳይን ያላላችሁኝ አሳይቻችሁ ነበር። ያው ሲፈጭ ሰበ የነበረውን ብቻ ነው ያላሳየኋችሁ። ጤፉን ከምን ጋር እንዳስፈጨሁኝ ቪዲዮ ሰርች ለቅ የነበረና የአብዛኛዎቻችሁ ደግሞ ሩዝ ነ ሩዝ ነው የምጨምረው አብሴት ጥላለሁ እንዲሁም ደግሞ ምን ያክል ነው የጨመርሽው ምናምን ያላችሁ ልጆች አላችሁ ዛሬ ጎረቤቴ ያው እኔ አስፈጭቼ ነበረ በቃ እንዳንቺ ልጨምርበት እና እኔም ላስፈጫለች ስንሞክረው ቆንጆ እንጀራ ነበረ፣ የሚያምር ነው። እና እኔ ባለፈው የጨመርኩት ሀምሳው ኪሎ እንትን ላይ ሀምሳው ኪሎ ጤፍ ላይ ስምንት ኪሎ ማሽላ ነበር የጨመርኩበት ማለት ነው። እና ያም ሆኖ ያይላል ማሽላ በተፈጥሮ እንትን ዱቂቱ ብዛት ስለሚኖረው ያ ሀይል ይሰጣል ማለት ነው። ስለዚህ ሳይበዛ ሩዝም የምትፈልጉ ሩዝ መጨመር ትችላላችሁ። ሩዝም የሚጨምር አለ ማለት ነው። እና ዛሬ ጎረቤቴ ደግሞ በባለፈው የእኔን አዘጋጅተን እንደዚሁ መልኩ ነበር ያስፈጨነው። ዛሬ ደግሞ የእሷን እኔም ማሽላ ጨምራለሁኝ ብላ እሷም እንደዚሁ ሀምሳ ኪሎ ላይ እንደኔው ስምንት ኪሎ ነው የጨመረችው ማለት ነው። ምክንያቱም እንጀራው ክፍተት ይኖረዋል። አንደኛ ያው ሙቀሃ ነው የሚላችሁ አብሲት ለመጣል ደግሞ የኛ ያለንበት ኮምቦልቻ ሙቀት ነው። አብሴት አይልም በደንብ ውሃ እስኪንተከተክ ድረስ በደንብ አፍልታችሁ ከጨመራችሁበት አብሴት አይልም ማለት ነው። ምክንያቱም ሙቀት ስላለ እኔ እስካሁን ድረስ አብሴት ጥዬ ሌጥ አቅጥኛ አላውቅም ማለት ነው። ብርድ የሆነበት ሀገር ላይ ምናልባት ብርድ በጣም እንትን የሚል ከሆነ አብሴት ሊያስፈልገው ይችላል። እና አሁን እዚህ ጋር እንደምታውን እኔ እየነፋሁኝ እሷ ደግሞ እያራገበች ነበረ። ቁንድ እንደሄድ ከዛ በእንደዚህ ካደረግነው ነው። በኋላ ግዴታ እንትን እያል እያንጠረጠር ድቅዳቂው ከውስጥ ያለው ድቅዳቂ ጥቋቁሩ ማለት ነው። ዲኬ ዲኬው ማለት ነው። እና እሱ ይወጣል። ወፍጮ ቤት ያው እንትን ይላል ማዘጋጀት ትችላላችሁ። ወፍጮ ቤት ግን ከትስር ያለውን ድቅዳቂውን አያወጣውም። ዱቄቱን አስፈጭታችሁ ስታወኩት ከታች እየጠለለ እርሾ ላይ ታገኙታላችሁ። እንዲሁም ደግሞ ጋግራችሁ ስትጨርሱ ሊጡን መጨረሻው ላይ ተቀምጦ ታገኙታላችሁ ማለት ነው። እና ማሽላውን ሞክሩት። እንዲሁም ደግሞ ምንድና እህቴ ሩዝ ብላለች፣ እኔ ሩዝ ጨምሬበት አላውቅም። ሩዙንም ሞክሩት ማለት ነው። እና ጎረቤቴ እንደምታዋት አንዴ በሰፌድ ሄዱ ታራግባለች፣ እንደማንጠርጠርም ትሞክራለች። ሰብሪናም ስለነበረች ወደ ሰብሪናም እየሄደች ነበርና ብቻ ደስ የሚል ጊዜ ነበር። እንደዚህ እያወራን እየተሳሳቅን ነው ያዘጋጀ ነው ማለት ነው። በነገራችን ላይ የኔን አይተን ነው እሷም ማሽላ ለመጨመር እንትን ያለችው የኔ ቆንጆ፣ ሲሆን በቃ እኔም መጨመር አለብኝ ያለች ጨመረች ማለት ነው እና ቆንጆ ነው ሞክሮ ልላችሁ ነው። ወይም ለቤተሰቦቻችሁ ግዙና ሰርፕራይዝ አድርጉ። እንደውም አንድ እህቴ ምን እንዳለች ልንገራችሁ። ያው ዘወሎ ቲዩብ ማለት ነው። በዚሁ አጋጣሚ እንሻላ ሻናሏን እየርሳት ነው ሰብስክራይብ እንድታደርጉልኝ ሸር አድርገዋለሁ ማለት ነው። ለምን አናበረታታትም? በቃ አናዛትም? እስኪ ምናምን ብላለች እና እህቴ ከልብ አመሰግናለሁኝ። ያው ማዘዝ ለሚፈልጉ ችግር የለም እንታዘዛለን ማለት ነው። እና በዚሁ አጋጣሚ ከልብ አመሰግናለሁኝ ያው ብርታቴ ብይሻለሁኝ እኔ ውድ በነገራችን ላይ ከጎናችሁ ሆኖ በማንኛውም ነገር ባያደርግኝ የሰው ልጅ በአፉ ራሱ እንደዚህ ብሎ ለሚላችሁ ጥንካሬ ነው ትልቅ ጥንካሬ ነው ለእኔ ማለት ነው። እና እህቴ ከልብ አመሰግናለሁ። እንሻአላ ለሀገር ሻለ ያብቃሽ። እና ያው ዩቱበር ስለሆንሽ እንገናኛለን ብለሽኛል። ባላፈቃድ ለሀገርሽ ሻ ያብቃሽ። እንገናኛለን ማለት ነው። ሁላችሁም ለሀገራችሁ በሰላም ያብቃችሁ፣ ባላችሁ ታደስታችሁ የምትኖሩ አድርጋችሁ ማለት ነው። ፋፊዬ እኔ የአንድ እህቴ ደግሞ እንትን ያለችኝ አለ። ፋፊ እኔ በጣም ተስፋ ቆርጥና አንቺን ሳይ ደግሞ መልሼ እንትን ላለሁኝ እጓጓልህ መኖሩን እንትን ምናምን እንደዛ ብስም ብቻ ኮሜንቱ ነው ረሳሁትና እንደዛ ያለች መስሎኛል እህቴ። እንሻአላ የሰው ልጅ መቼም ሁሉጊዜም ስደት ላይ አይኖርም። አንድ ቀን ያው አገራችን ላይ መግባታችን አይቀርም ማለት ነው። ስለዚህ አብሽሮ አይዟችሁ አላ ሀሳባችሁን ምኞታችሁን አሳክቶላችሁ ወደ ሀገራችሁ አላ የምትገቡ ያድርጋችሁ ማለት ነው። መቼም ሁልጊዜም ያሰብነው ወይም ደግሞ እኛ በፈለግነው መንገድ ማንኛውም ነገር ስኬታችን በፈለግነው መንገድ ተሳክቶ ልናያቅም። እዚጋ ውዶች የዝናብ መጥቶብን ወደ ላይ አውጥተን መልሰን አወረድን። እንደገና ዝናብ ሊመጣ ሊጥልብን ነው ብለን አንስተነው ነበር መልሰን አውርድን ማንተ ማለት ማንጠርጠር ይዘናል። ዲኬው እንዲሄድ በዛ ላይ ሰብሪና አረበሸችን። ሰብሪ በነገራችሁ ላይ ጤፍ ላይ ቁጭ ብላ ነው የቆየችው። ቆየቹ ተይ እያልኳት ጓደኛዬ ያው ጎረቤት ሲያምጥታ እዚህ ጋር ጤፉ ላይ ከላይ ቁጭ አረገቻት ማለት ነው። ያው ማበካከን ስለምትወድ እና ጤፉ ጋር ስትገባ ደስ አላት። በቃ ማልቀሷን ዝም አለች ማለት ነው። ያው በዚያው አጋጣሚ ሰብሪና እየረበሸችን ነበር ልላችሁ ነው እሷን ቁጭ ብላ በጤፉ ማጫወት ጀመረች። እኔ ደግሞ በምታወኝ መልኩ ጤፉን፣ ዲኬውን፣ ዲቅዳቄውን ለማውጣት በምታወት መልኩ ንፋስም የለም ነበር። በሰፌድ በመሀል እንትን እያልን ነበር እያናፈስን ነበር፣ ወደዛ ወደዚ እያራገብን ያላቀቅ ነው። ጤፉ በጣም ቆንጆ ነው። ያን ያክል እንትን የለውም ነበረ። ያው እህል ስገዙ መርጣችሁ ከሆነ ያን ያክል እንትን ዲቅዳቄ ወይም ደግሞ ዲኬ አይወጣውም ማለት ነው። ዋናው ትልቁ ነገር ሲገዛ አይቶ መግዛት ነው እና በዚህ መልኩ አሁን ጎረቤቴ የምጨምረው እንደነገርኳቸው እኔ እንደጨመርኩት እዚህ ጋ ሀምሳ ኪሎ ጤፍ ነው የምጨምረው። ስምንት ኪሎ ማሽላ ነው ማለት ነው። ያው ማሽላ አሁን ብዙዎቹ ሀምሳ ኪሎ ላይ ወይ ሀያ ኪሎ ይጨምሩበታል ማሽላ፣ ወይ አስራ አምስት ኪሎም ሊጨምሩበት ይችላሉ። ነገር ግን ያ ሲሆን ስለሚበዛ እንደዛ ባይጨመርበት ድርቀት እንዳይኖረው ማለት ነው በእርግጥ አብሴት እንዳላችሁ ታብሴት ከተጣልበት ምናልባት ቆንጆ ሊሆን ይችላል እኔ ግን ይበዛል ብዬ የመጀመሪያም ስለሆነ የምሞክረው ያው አላበዛሁም ያው ስምንት ኪሎ ማለት ያው ይበዛል ግን ትንሽ ናት እንድስታወት ያው ማሽላ ሲፈጭ ስለሚበዛ ነው እንጂ ትንሽ ነው እንደዚህ ሲታይ ማለት ነው ነው በዚህ መልኩ እያንጠረጥርን ማሽላውንም እንለቅምና በአንድ ላይ ያቀላቅላል። እንቆጥራለን ማለት ነው። በሰብሪና በጣም እየረብሸች ነበር። በቃ ታወጣታለች፣ ካሜራ ላይ አቅርባ የያዘች እንዴ ው ጉዷን እያለች እያሳየቻችሁ ነበረ። እስከ አፏ ድረስ በጆሮ ይገባል እያልኩኝ እኔም በጣም እየተሳቀኩ ነበር። ያው አለኩላህል በዚህ መልኩ ከሰብሪና ጋር በአንድ ላይ ስናዘጋጅ ቆየን እላቸዋለሁኝ እና ደስ የሚል ቆይታ ነበረ። እኔ ነህት የለም ነይ ማዩ ነይ ነይ ቪዲዮሽ ነይ እስኪ ነይ ማለት ነው ማናችሁ ነይ ነይ ሰላም ባያችሁ ስረብሽ ነው የቆየሁት። ጤፉን እፍፍ ስል ነው የቆየሁት የጎረቤታችንን። ባያችሁ ይዙ ሰላም ናችሁ ይባያችሁ አ እንዴት ናችሁ? እህል ሳፈስ ነው የቆየሁት። አ ደክሞኛል። አሁን ገላዬን ተጣጥቤ ነው ባያችሁ። ባይ ባያችሁ ባይ ባያችሁ አልሻችሁ ጎዝ እዙ ሁና በእጇ የምትታይ ይመስል ባይ እያለቻችሁ ነው። እና ይሄን ይመስላል የዛሬ ውሏችን ማለት ነው ውዶችዬ። እስኪ ቤተሰብ ያልሆናችሁ ሁላችሁም ሼር ላይክ አድርጉልን አበረታቱን እንዲሁም ደግሞ ቤተሰብ ያልሆናችሁ ሄደው ምልክቱን እየነካችሁ ቤተሰብ ሁኑን ማለት ነው። የዛሬው የሰብሪና መረበሽ በጣም የተለየ ነው። በነገራችን ላይ በጣም ማለት ነውና የጎረቤቴ ልጆችም የሉም ነበረ አባታቸው ጋር ወጥተው ነበር። እነሱ ቢኖሩ ጭራሽ ከነሱ ጋ ሆነ በጣም ተረብሽ ነበር። የሷም ልጆች ንግባ ስለሚሉ እዚ ጋ መታ ስገባ ሰብሪና እነሱም በቃ እዚ ላይ ንግባ ነው የሚሉት ማለት ነው። እና በዚህ መልኩ አዘጋጀነ ውላችኋለሁኝ እንሻአላ እዚ ላይ አንድ ወሏብሽ ትንሽ ቆላ ቆላ ተደርጎ ወይም ታምሶ በጣም ሳያንትን ሳይል የተወሰነ እንትን ካለ በኋላ ትጨምርበታለች። ቆንጆ ይሆናል ማለት ነው። ሽታው ራሱ በጣም ይጣፍጣል። እኔ ሀብሽ ጨምሬ ነበር የዛኔ ያስፈጨሁት። እሷም እንደዚሁ ሀብሽ ትጨምርበታለች። አንድ ሁለት ሀምሳ ኪሎ ላይ ማለት ነው አንድ ሁለት ትጨምርበታለ። እስከ ማሽላ ሀምሳ ስምንት ምናምን ኪሎ ይሆናል ማለት ነው። እና ሞክሩት። ቆንጆ ነው። ለጠይቃችሁ ልጆች ነው ማለት ብዙ ልጆች ይጠይቃችሁኛል። ሀምሳ ኪሎ ላይ ስንት ኪሎ ማሽላ ጨመርሽበት? ላላችሁኝ ማለት ነው። ያው እንደ ፍላጎታችሁ ነው። ከዛም በላይ መጨመር ትችላላችሁ። አይ ይበዛብናልም፣ ከዚህም በታች ካላችሁ ደግሞ አምስት ኪሎም፣ እንደፈለጋችሁ ሰባት ኪሎም ሊሆን ይችላል ማሽላ። ምክንያቱም ኃይል አለው ዱቄቱ ይበዛል፣ ይበረክታል ማለት ነው። እና ጤፉን ያይለዋል። ሰብሪና የምትሰራውን ስራ እያያችሁ ነው። እዛው ላይ እየተደፋች በቃ ጤፉ እንዳለ ፊቷ ላይ ጸጉሯ፣ ምናምን ልብሷ በቃ አዝሎታል ማለት ነው። ብናነሳትም ምሪ ስለሆነ ስራው ጭራሽ በጀርባዬ ላይ ልትተኛ እያለች እየረብሸች ነበረ ማለት ነው። እና በዚሁ አጋጣሚ ሰብሪና ስትረብሸን ውላለች። ጎረቤት ደግሞ ታይ ጤፉን ትበትነዋለች ብላ ተበትነው ከሰው የተረፈው ይበቃኛል እያለች መሀል እያስገባቻት ነው ቁጭ እያደረገችዋለ ማለት ነው እና ኧረ ታይ ዘንድሮ በቃ ላልክ ነው ሰብሪና እንደ በመታት መልኩ ሰው ማለት ነው በምሰማት መልኩ እና ይሄን ይመስላል፣ የሰብሪና የዛሬ ውሎ በዚህ መልኩ ነው ላቸዋለሁ። እማ ሰብሪ ነይ ማላሰሽ ነይ፣ ቪዲዮሽ ላሳይሽ ነይ፣ እዚጋ ማሽላውን ማሽላ ለመልቀም እንትን እያልኩ የነበረ። ወይዘሪት ሰብሪናም በቃ ልትወድቅ እያለች እሷንም በመሀል እየያዝኩኝ ነበረ። ማሽላው ያን ያክል እንትን የለውም፣ የሚለቀም ነገር የለውም። ሰብሪና ያው በዚሁ አጋጣሚ ሁሉ መሬት ነው የሌለችው። ኋላ ላይ የጎረቤት ልጆች መጡ፣ አባታቸው ጋር ወጥተው ነበር፣ ተመልሰው መጡ ማለት ነው እኔ በቃ እህሉን አፈሰሰችው። አውጫት ብላት ጎረቤቴም፣ ታያት የፈለገችውን ታድርግ፣ ደስ ይበላት ያለች እነዚህ ምኞቹ ታቅበው፣ ተከልክለው ያው ቆመው እዛ ብስኩታቸውን እየበሉ ነው ማለት ነው። ሰብሪና ያው የጣፋጭ ነገር እንኳን የጣፋጭ ምግብ ምንም አትነካም፣ ያን ያክል አይደለችም። ለሷም ተገዝቶ መጥቶ ነበር አልበላም ብላ ያው መሀል ጤፍ ላይ ቁጭ ብላ እንደምታዩት የስልክ ሰልፈስቲኬን ይዛ ቁጭ ብላለች ማለት ነው። ዛሬ ውሏችን ይህን ይመስል ነበር፣ እህል በማዘጋጀት ነው። ከወደዳችሁት ሸር ላይክ አድርጉ ማለት ነው። የተመቻችሁ የደወል ምልክቱንም እየነካችሁ ማንኛውም ነገር ስንለቅ እንዲደርሳችሁ ቤተሰብ ሁኑ እንላለን። በዚህ በዚህ መልኩ ነው የዋልነው። ወይዘሪት ሰብሪና ዛሬ በቃ የደስታ ቀን በሉት። ተህል በጣም ተወዳለች። ማፈሳሰስና በዚህ መልኩ ነበር የዋለችው። ውዶች ከወደዳችሁት ሸር አድርጉ ላይክ አድርጉ። ቤተሰብ ሁኑን። ሰላም አለይኩም ወረህመቱላህ